ኔቨር የሚለው ቃል መቼም ወይም በፍጹም በሚለው ነው የምታቁት አይደለ? ልክ ናችሁ እኮ። ግን ከዛም ውጪ ደግሞ ሌሎች ትርጉሞች አሉት። ዛሬ በዚህ ቪዲዮ የምናየው አምስት ቦታ ኔቨር የምትለዋን አስገብተን ግን ደግሞ እንዲህ ብለን እንደምንጠቀም እስካሁን እንደዚህ አድርጌ አላቅም፣ ከዚህ በኋላ እንደዚህ አላረግም፣ እንደዚህ አድርጌ አላቅም፣ በፍጹም ለድር ተቀለሽ ወይ የሚለውን ነገር በኔቨር ተጠቅመን በደንብ እናያለን ማለት ነው። እንደዚህ አድርገሽ ተቀለሽ ወይ፣ እንደዚህ አድርጋችሁ ታቃላችሁ ወይ፣ እንደዚህ አድርገ ታቃለ ወይ ስትሉ እንዴ ነው የምጠይቁት? ሃቪ ኤቨር፣ ሃቪ ኤቨር ከዛ ሃቪ ኤቨር ካልን በኋላ ምን አይነት ቨርብ ነው የምናስቀምጠው? ምሳ ዘልሽ ተቀለሾ ይበለኝ። ያንተ አረፍተ ነገር ምንድን ነበረ? እንግሊዝኛ እንደዚህ ተምሬ አላውቅም። ስለዚህ እንግሊዝኛ እንደዚህ ተምር ተቃለወይ ነው ምልክ። ዛሬ ያስኩላችሁ አምስት ስፒኪንግ ቲፕስ ነው። ኔቨር ትጠቅማችሁ። ስለዚህ እንዲህ ብላችሁ ኔቨር የሚለውን ትጠቅማችሁ ብላችሁ እንደምታወሩ በደንብ እናያለን። እንደዚህ አድርጌ አላቅም ስትልስ፣ እንደዚህ አድርጌ አላቅም። አሁን ለምሳሌ አንተ ምንድን ነው ያልከው? እንደዚህ ተምሬ አላቅም ነበረ። እስከ መቼ ድረስ ቢፎር ዩ ኬም ሂር አይደለ? ስለዚህ አሁን እሱን ደግሞ እንዲ ነው የምገልጸው። ሶ ምንድን ነው ያልኳችሁ? አርገን የማናውቃቸውን ነገሮች ኤክስፕረስ ማድረጊችን ነው። አሸናፊ ኢዝ ዊዝ ሚ ዊ ዊል ሌርን ቱዴይ። መጀመሪያ የምናረገው ነገር ምንድን ነው? አርገን የማናቀውን ነገር እንጽፋለን። እንደምታዩኝ እስክሪብቶ ይዣለሁ፣ ደብተር ይዣለሁ። ሚኒንግ እናንተም እኔን ኮፒ ማድረግ አለባችሁ ማለት ነው። ስለዚህ አይ ዊል ጊቭ ዩ ፊው ሰኮንድስ ገራፕ ደብተር የያዙ እስክሪፕት የያዙ አሸናፊ ይዛሃል አይደለ ኦኬ። ስለዚህ ዛሬም እንደምናደርገው መጀመሪያ በአማርኛ አድርገን የማናቀውን ነገር እንጽፋለን። ከዛ በኋላ እሱን አሁን በማሳያችሁ በአምስት መንገድ ሴንቴንስ መጻፍ ይሆናል ማለት ነው። በአምስቱ መንገድ እንጽፈዋለን። ከዛ በኋላ ሂርዝ ኤክሳይቲንግ ፓርት ይሄንን ነገር ሰርቶ እኛ ቴሌግራም ቻናላችን ላይ ፎቶ አንስቶ ላይ የሚልክ ለመጀመሪያ ሶስት ሰዎች እና ልክ ከሆናችሁ እኛ ጋር ክረምት ሲመጣ በአካል የአንድ ወር ነፃ የግሩፕ ክላስ ታገኛላችሁ ማለት ነው። እናንተን አይደለም አሸናፊ፣ እነሱን ነው። ስለዚህ እናንተ ይህንን አምስቱን በደንብ ሰርታችሁ አማርኛችሁን ከላይ እንደጻፋችሁ ከዛ ያን አማርኛ በአምስቱ መንገድ በደንብ በማሰጋችሁ ስትራክቸር በደንብ ሰርታችሁ ፎቶ አንስታችሁ አወር ቻናል ላይ ዲስካሽን ግሩፓችን ላይ መልቀቅ ነው። አይ ዊል ቼክ ኤሪዋንስ። ከዛ በኋላ ከዛ ውስጥ ልክ የሆኑት ፍርስት ትሪ ፒፕል አር ጎንግ ት ጌት ፍሪ ክላስ ዊስ ፎር ሰመር። እሺ፣ ስለዚህ ይሄ ትንሽ ክስት ካረጋችሁ ተነሱ፣ ደብተር ያዙ፣ እንቀጥል አይደል? አሸናፊ። እሺ፣ መጀመሪያ ታስካችን ምንድን ነው? አርገናውን የማናውቀውን ነገር በአማርኛ መጻፍ። ጻፈው? ጽፋለሁ። ከተነገረኛለን ምን እንደጻፍክ በአማርኛ በአማርኛ። እሺ፣ አይሆፕ ጽፋችኋል። እናንተ አሸናፊ ገና እየቆጠረ ነው ፊደል። እሺ፣ እሺ ከሄድ ላስቀደምኩህ አንተን ላውራው። ይሄንን አማርኛውን ንገረን። አድርጋ የማታውቀውን ነገር እንግሊዝኛ፣ እንደዚህ ተምሬ አላውቅም እንግሊዝኛ እንደዚህ ተምሬ አላውቅም። እሺ፣ ሚኒንግ አሁን ተምረኸዋል ማለት ነው። አሁን እየተማርኩት ነው እሺ ይሁን። ዊ ከን ወርክ ወታት አይ ሆፕ ነተም ጽፋችኋል። ክድ ቢ ከሀገር ወጥቼ አላቅም ሊሆን ይችላል። ሜቢ ዱባ ወጥበል ቼ አላቅም ሊሆን ይችላል። ሰክሪያል አላቅም ሊሆን ይችላል። ኤኒቲንግ አርጋችሁ የማታቁትን ነገር በአማርኛ ጻፉት እንዳልኳችሁ ነፃ ፍሪ ክላስ ታገኙበታላችሁ። የዚህን ቪዲዮ እኔ ያልኩት ምን ይመስልል? አሸናፊ እንደ አሸናፊ አይነት ተማሪ ኖሮኛ ያቅ ምሳ ዘልያ አላቅም ያልኩት ሰው ምሳ ዘልጌ አላቅም፣ ኢዝ ማይ ሴንተንስ። ስለዚህ ይሄኛውን ሴንቴንስ በአምስት መልኩ ነው የማስረዳችሁ። እናንተ ደግሞ ድርጊቱን በመቀየር ብቻ ነው የወደ እናንተ ኮፒ የምታደርጉት እንጂ ምን የምትቀይሩት ነገር አይኖርም። ኢንደርስታንድ። ስለዚህ አንተ እንግሊዝ ጋር እንደዚህ ተምሬ አላቅም ነው ግድ ሰው። የመጀመሪያው የምንማረው ነገር እንደዚህ መቼ ማድረጊ አላቅም ከሚለው በፊት እንደዚህ አድርገሽ ታውቂያለሽ ወይ ስንል እንዴት ይመስላል? ብዙ ጊዜ አውርተነዋል። ኢፍ ዩ ሪመምበር አይደለ? አንተ ታውቀዋለህ ብዬ አስባለሁ። እናንተ ግን መጀመሪያ እንደዚህ አርገሽ ተቀለሽ ወይ፣ እንደዚህ አርጋችሁ ታውቃላችሁ ወይ፣ እንደዚህ አርገህ ታውቃለህ ወይ ስትሉ እንዴ ነው የምጠይቁት? እሺ፣ እንዴ ነው የምጠይቁት? እሺ። እነሱ ሞክረዋል አንተስ? ከዛ ሃቭ ዩ ኤቨር ካልን በኋላ ምን አይነት ቨርብ ነው የምናስቀምጠው? ሃቭ ዩ ኤቨር ለምሳሌ አሁን ጠይቀኝ። ምሳ ዘልሽ ተቀለሽ ወይ በላይ ርድረስ ልትነው ። ስለዚህ አሁን አሸናፊ ምንድን ያደረገው ሃቭ ዩ ኤቨር ለሁሉም ሰው ለሁሉም ሰው ስላችሁ የምታዋሩትን ሰው አሁን እኔ እናንተን ሳዋራ ሃቭዩ ቨር ነው ምለው፣ እናንተም እኔን ስታዋሩ ሃዩ ቨር ነው የምትሉት። እኔ አሸናፊንም ሳዋራው ሃቭዩ ቨር ነው ምለው። ስለዚህ አሁን ምስሳ ዘለሽ ተቀለሽ ወይ ነው የሆነው፣ አይደለ ሶ ሂ አስክድ ሚ ሃቭ ዩ ኤቨር ስኬፕት ላንች አለኝ ማለት ነው። ስለዚህ እናንተ ለምሳሌ አሁን የእናንተ ኤግዛምፕል፣ ከኢትዮጵያ ወተሽ ተቀለሽ ወይ ከነበረ ሃቭ ዩ ኤቨር ቢን አውትሳይድ ኦፍ ኢትዮጵያ ትላላችሁ ማለት ነው። ሃቭ ዩ ኤቨር ካላችሁ በኋላ ዩዝ ዘ ቨርብ። እሺ አሸናፊ ያንተን ንገረና፣ ያንተ አረፍተ ነገር ምንድን ነበረ? እንግሊዝኛ እንደዚህ ተምሬ አላቅም ። ስለዚህ እንግሊዝኛ እንደዚህ ተምረህ ታውቃለህ ወይ ነው ምልክ ኢንግሊሽ ኢንግሊሽ ላይክ ዚስ ይሆናል ማለት ነው። ስለዚህ እናንተም ይሄን በዚህ ወይ ነው የያዛችሁት ደብተራችሁ ላይ አሁን አማርኛውን አረጋችሁ አይደለ? አንደኛው ሃቭ ዩ ኤቨር ብላችሁ የአማርኛችሁን ወደ ድርጊቱን ወደ እንግሊዝኛ ቀይሮ በቨርብ ስሪ

ኢን ማይ ላይፍ ዘልዬ አላቅም ስል የምጠቀመው ቴንስ ስለ ቴንስ ነው የምናወራው፣ ባይ ዘ ዌይ ማለት ስትራክቸር ነው እየነገርኳቸው ያለው ቲ ይሄ ቴንስ ይሄ ቴንስ አላልኳችሁም እንጂ የምናወራው ስለሆነ ታይም ኦፍ ራክሽን አደለ፣ ታይም ኦፍ ራክሽን ነው ምንድን ነው ስ ቴንስ አደለ። ስለዚህ በዛ ዌይ ነው እየገለጽን ያለ ነው ማለት ነው። ስለዚህ ኢን ማይ ላይፍ እንደዚህ አድርጌ አላቅም ወይም ላይፍ ኤክስፔሪንስ ሼር የማደርግበት ስለ ቴንስ አውርተናል። ብዙ ጊዜ ሙሉ ቴንስ ተምራቸዋል ወይዘዊ እዚ ቻናል ላይ አስራ ሁለቱን ልምዴስ አስተምረናል አይደለ? ስለዚህ ኢፍ ዩ ሪኮል ዮር ሜሞሪ ከሜሞራችሁ ሪኮል ማድረግ የምችሉ ከሆነ ኤክስፔሪየንስ የምንናገርበት በፕሬዘንት ፐርፌክት ነው፣ ማለትም ሃቭ ወይም ሃዝ ፕላስ ቨርብ ስሪ ይሆናል ማለት ነው። ስለዚህ እንዲህ ነው የምታደርጉት። አይ ሃቭ ኔቨር ነው የምትሉት። እንደዚህ አድጋ ላቀም ስሩ የምትሉት፣ አሸናፊ የምትሉት፣ አሸናፊ አይ ሃቭ ኔቨር ከዛ በኋላ ቨርብ ስሪ ስለዚህ እኔ የምለው አይ ሃቭ ኔቨር ስኪፕድ ላንች ነው የምለው። ስኪፕድ አሁን የእኔ ሬጉላር ቨርብ ስለሆነ ቀላል ነው፣ በቃ ስኪፕድ ብቻ አደረኩትኝ አይደለ። ግን የእናንተ አሁን እንደዚህ በልቻ አላቅም ከሆነ ኢትን ነው የምትሉት። እንደዚህ ቦታ ሄጅ አላቅም ቢን ነው የምትሉት ወይም ጎን ነው የምትሉት። እንደዚህ ጠጥቻ አላቅም

ተምሬ አላቅም እንግሊዝኛ ዓለም ማለት ነው። የእናንተ ኤግዛምፕል ምንድን ነው? እናንተ የምትቀይሩት ከኔቨር በኋላ ያለው ነው። ሶስታችንም አይሃቭ ኔቨር ነው የምንለው ኦኬ። እዚ ቅድምም ሀቭ ዩ ኤቨር ከዛ በኋላ ያለው ነው የሚለያየው እንጂ ቢፎር ዳት አንድ አይነት ቤዝ ይዘን ነው የምንነሳው ማለት ነው። አይሆፕ ቀይራችሁታል። ሁለተኛውን ጽፍ ያለውን ጽፋል አሸናፊ፣ እሱ እንዳይቀድማችሁ አደራ አንተ አደለም ብያለው፣ ግን እሱ ከቀደማችሁ ምንም ማድረግ አልችልም። እሺ ነምበር ትሪ ደግሞ እስካሁን ሁለት አየን አደለ። ሶስት ተኛው ላይ ደግሞ ምን ትለኛለህ አሸናፊ? ለምሳሌ እንደዚህ አድርጌ አላውቅም። አሁን ለምሳሌ አንተ ምንድን ነው ያልከው? እንደዚህ ተምሬ አላውቅም ነበረ። እስከ መቼ ድረስ ቢፎር ዩ ኬም ሂር አደለ? ስለዚህ አሁን እሱን ደግሞ እንዲን ነው የሚገልጸው አይ ሃቭ ነቨር። እንዳልኩ አሁንም ማታረገውን ነገር ነው እንደዚህ አድርጌ አላውቅም ነበረ፣ አሁንም አላረገውም ያንን ነገር አንደርስታንድ አሁን የምፈልገው ግን ለምሳሌ እናንተ ሌት ሰይ ውጭ ሀገር ሄዳቸው ተቁም ነበረ በት ላስት ዊክ ሄዳችሁ ለምሳሌ አማርኛውስ እንዴት ነው የሚሆነው? ከባለፈው ሳምንት በፊት እንደዚህ አድርግ ያላቅም ነበር ይሆናል አይደል አሸናፊ። እሱን ምንገልጽበት ደግሞ ይለጋል ቢከዝ አሁንም ታይሙን ቀየር ነው አደለ። ታይሙን ቀየር ነው ማለት ምኑ ተቀየረ ማለት ነው? ቴንሱም ተቀየረ ማለት ነው። ስለዚህ አሁን ደግሞ በሌላ ቴንስ ትንለዋለን ማለት ነው። እሺ ስለዚህ እዚህ ጋር የምትጠቀሙትስ ደግሞ ቅድም ማን ነበረ? ፕሬዘንት ፐርፌክት ነበር አደለ? እዚህ ጋር ደግሞ ማን ይሆናል? ማንም ይሆን ይመስላል ትንሽ ወደኋላ አደረግ ነው አደለ? ስለዚህ ፕሬዘንት የነበረው ምን ሆነ? ፓስት ፐርፌክት ሆነ ማለት ነው። ስለዚህ ፕሬዘንት ፐርፌክት እና ፓስት ፐርፌክት የሚለያቸው ነገር እዛ ጋር ሀቭ ነበረ። እዚህ ጋር ምን እናድርገው? ፓስት ለማድረግ ሀድ እናድርገው። ኢዚ አደለ? ስለዚህ ምደ ምታደረገው ማለት ነው። አይ ሀድ ኔቨር ነው የምትለይ ማለት ነው። ስለዚህ እኔ ሌት ሴይ ምሳ ዘልዬ አላቅም አልኳችሁ። ትላንት ግን ዘለልኩኝ አደለ። ስለዚህ አይ ሃቭ ኔቨር ስኪፕድ ላንች ብል ልክ አይደለሁም። ቢከዝ አይ ሃቭ ኔቨር ስል ዛሬም ትላንትናም ነገም ስኪፕ አላደርግም እያልኩኝ ነው አደለ። ባት ትላንትና ስኪፕ ማድረጌን መግለጽ ከፈለግኩኝ ግን አይ ሃቭ ቱ ዩዝ አይ ሃድ ኔቨር ነው ማለት ያለብኝ ማለት ነው። ስለዚህ አይ ሃድ ኔቨር ስኪፕድ ላንች ቢፎር መቼ የስተርዴ፣ ከትላንትና በፊት ምሳ ዘልያ አላቅም ነበረ። ትላንትና ግን ዘለልኩኝ። ስለዚህ አይ ዲድ ኢት ራይት ኢፍ አይ ዲድ ኢት። መግለጽ ያለብኝ በማን ነው? በፓስት ፐርፌክት ነው። ከዚህ በፊት እንደዚህ አድርጌ አላቅም ነበረ ፓስት ፐርፌክት ኦኬ። አይ ሃቭ ኔቨር አትሉም ቢከዝ ከዚህ በፊት እንደዚህ አድርጌ አላቅም ነበረ ስትሉ ዳት ሚንስ የሆነ ፖይንት አለ ኢን ፓስት ከዛ በኋላ ግን አርጋችቷል ከዛ በፊት ነው አርጋችቱ የማታውቁት አለ ለምሳሌ አሁን እናንተ ሌትሳይ ሌትሳይ ሰክራችሁ አታውቁም የሚባል ሰክራችሁ አታውቁም ነበር ግን ለግራጁዌሽናችሁ ለሰርጋችሁ ኦር ለከሌ በርዝዴ ሰከራችሁ አለ ቢፎር ዳት ግን ሰክራችሁ አታውቁም ስለዚህ አሁን ይሄ በማና መጠቀስ ያለበት በፓስት ፐርፌክት እንዴት ነው የሚሆን አረፍተ ነገሩ አይሃድ ነቨር ስቲ ሴት

"አይ ሃቭ ኔቨር" ብዬ እሱ ነገር ኤክስፕረስ ማድረግ አልችልም ማለት ነው። አንደርስታንድ ሴንቲንስን ነገረን። እሺ፣ አንተን። ቢፎር አይ ኬም ሄር እንደዚህ ተምሬ አላቅም አልነበረ። እሺ፣ ስለዚህ ንገረን አሱ። አይ ሆፕ እናንተ አይገባባችሁም። እንደሱ ቀጥል ኢንግሊሽ ኔታ ስለዚህ ከዚህ በፊት እንደዚህ አልግ ያላቅም ነበረ፣ ግን ይሄ ቀን እንደዚያ አደረግኩን ስትሉ በፓስት ፐርፌክት። አሁን ደግሞ አናዘርቧን የሆነ ሀቢት አለ። ለምሳሌ ሌት ሴይ አርፍደ ነው የምትነሳው ዩዋንተሴ በቃ ከዚህ በኋላ በጭራሽ አርፍጃ ልነሳ ማለት ፈለግ። በፊት ነበረ ሀቢቱ ሚ ከዚህ በኋላ እንደማታረገው በፍጹም። ምን አይነት ሴንስ አለው? ከዚህ በኋላ ስል ምታወራው ስላለፈ ነው ስለሁን ነው ስለሚመጣው ነው ስለሚመጣው። ስለዚህ አሁን ፊውቸር ላይ ስለሚሆን ነገር ልታወራ ነው ማለት ነው አደለ? ስለዚህ ፊቸር ኢንዲኬተራችን ማን ነው? ዊል ዊል። ስለዚህ በማን ነው የምትናገረው አይ ወል ነቨር ስትል ደግሞ ከዚህ በኋላ እንደዚህ አላረግም እያልክ ነው ማለት ነው። ስለዚያኔ በጣም ምሳ እቀጣለሁ ከዚህ በኋላ ግን ምሳ አልቀጣም ማለት ስፈልግ እንዴት ነው የምለው? እስካሁን እስኪፕ ስላለ በእስኪፕ እንቀጥል። ከዚህ በኋላ እንዴት ነው

ከአይሃፍ ኔቨር ጋር ይመሳሰላል፣ ግን አይሃፍ ኔቨር ኢንዩር ላይፍ አድርጋችሁ ማታቆትን ነገር ነው የምትናገሩት አይደለ? ይሄኛው ግን አሁን ያላችሁ ሀቢታችሁ ማለት ነው። ከረንትሊ ይሄን ነገር እንደማታረጉት መናገር ፈለጋችሁ። ለምሳሌ አሁን እኔ ከረንትሊ ምሳ በፍጹም አልዘልም ማለት ፈለግኩ። የከረንት ሀቢት በማን ነው የምናገረው? ከረንት ሀቢት ፕሬዘንት። ምን ፕሬዘንት ላይ አራት አለ ከረንት ሀቢት አ ስ ሀቢቻል አክሽን በማ የምናገረው? አሸናፊ ተው ፕሬዘንት አይደለም። ሀቢቻል አክሽን በምድር የሚገለጸው አሸናፊ። እሺ ስለዚህ ሲምፕል ፕሬዘንት፣ አይ ነቨር ብለህ በቨር በዋናው ቨርብ። ኦኬ ስለዚህ አይ ነቨር ስኪፕ አይ ነቨር ስኪፕ

ያውሬ ጽፍ ያለው የኔን ከፈለጋችሁ አልቴከ ፒክቸር እና እዛ ላይ ፒን አደረግላችኋለሁ። ሜይ ቢ ሚስ ካደረጋችሁት በዚህ ወይ እንድትጽፉት ማለት ነው። ከዛ በኋላ አሁንም እንዳልኳችሁ ደላኪ ፈርስት ትሪ ፒፕል መገናኛ ሃቭ ኦፕንድ ኒው ብራንች፣ ስለዚህ እዛ ላይ ለሰመር ትምህርታችንን ጆይን ማድረግ ይችላሉ። ፎር ዋን መንዝ የግሩፕ ክላስ በነፃ ይማራሉ ማለት ነው። ስለዚህ ፕሊዝ ዶንት ሚስ ዲስ ኦፖርቹኒቲ። ሰው ከፍሎ ገብቶ የሚማርበት ነው ለእናንተ በነፃ ምን ሰአችሁ? ኢትስ ቢከስ ዊ ዋንት ዩ ጋይስ ቱ ዶ ቤተር ቢከስ ዊ ዋንት ዩ ጋይስ ቱ ፓርቲሲፔት ዊዝ አስ። ስለዚህ ይሄኛውን ቴክ ኢት ሲሪየስሊ ላኩልኝ ፎቶችሁን፣ በደምቼ ካረጋለሁ። ኢቨን አሁን ስታዩ ገብታችሁ ስታየው ብዙ ቢላክ እንኳን ፖይንቱ ልክ ማግኘት ነው፣ ዝም ብሎ መላክ አይደለም። እኛ ጋር መገናኛ ብራንቻችን መጥቶ በአካል ለመማር ኤኒ ተማሪ ሌላ ልዩ የሆነ የክረምት ኦፈር አምጥተንላቸዋል። እሱ ምንድን ነው? እንደሚታወቀው ቋንቋን ለመልመድ ወይም ሙሉ ለሙሉ አውቆ ለመማር አንድ ወር፣ ሶስት ወር፣ ኢቨን ስድስት ወር ራሱ በቂ ላይሆን ይችላል። ምንድን ነው የሚያስፈልገን? ላይፍታይም የሆነ ፕራክቲስ የሆነ ነገር ይዘ ነው ኤቭሪዴይ ዴይ ቱ ዴይ መድገም መደጋገም አለብን፣ ሁሌ እንደምንላችሁ ማለት ነው። ይህንን ነገር የምታገኙበት ደግሞ እኛ ለሁኔታ አካዳሚ የእንግሊዝኛ መማሪያ ብሰት አለን። ስለዚህ ይሄኛው ደግሞ እንደምናደርገው እኛ ጋር ብራንቻችን ጋር መጥቶ ለክረምት መማር የሚፈልጉ ሰዎች ሲመዘገቡ ይህንን ነገር በነፃ እንስጣቸዋለን ማለት ነው። ሚኒንግ፣ እኛ ጋር ሶስት ወር በደንብ ይማራሉ። እኛ ዊ ጊቭ ደም ጋይድላይንስ፣ ዊ ጊቭ ደም ክሉ፣ ዊ ጊቭ ደም ቤዝ። ከዛ በኋላ ደግሞ ላይፍ ታይም አክሰስ ያለውን ዌብሳይቱን በደንብ ገብተው በራሳቸው ባይ ዴር ኦውን ስፔስ ባይ ዴር ኦውን ታይም ኮንፈርታብል ሆነው ኤኒ ታይም ሲፈልጉ እየከፈቱ እያዩት ራሳቸውን ድጋሚ ቢውልድ የሚያደረጉበት ፕላትፎርም አዘጋጅተናል አለን ማለት ነው። ስለዚህ ይሄንን ቻንስ እንዳያልፋችሁ ፕሊዝ ቢከዝ ይሄ በጣም ኢትስ አ ጌም ቼንጂንግ ፎር ዩ። ስለዚህ መጠቀም አለባችሁ። ኢፍ ዩ ዋንት ቱ ለርን ፌስ ቱ ፌስ አስ ፕሊዝ ከም ቱ አወር ኒው ብራንች ሎኬትድ አራውንድ መገናኛ። እዛ ጋር ስትመጡ ብዙ ይሄ ብቻ አይደለም፣ ሌላ ቪዲዮ በደንብ ሰራላችኋለሁ። ስለዚህ ምን ምን ነገሮችን ይዘላችሁ እንደመጣን በደንብ ካወቃችሁ በኋላ ለእናንተ የምነክል ሚጠቀም በራሳችሁ ዊል ፋይንድ አውት። ከዛ በኋላ መታችሁ ዌብሳይቱንም ፌስ ፌስ ክላሱንም ማቴሪያሎቻችንንም በጣም ተጨንቀን የምንሰራበት ነገር ስለሆነ መታችሁ እኛ ጋር እንደምትቆዩ ጥርጥር የለኝም። ሀቭ ኤ ናይስ ዴይ